ዶክተር ነው ይሄ ልጅ፣ የሙስሊሞች ዶክተር ነው። እንግሊዘኛ አይችልም። አማርኛ ጠየቀን፣ ቁራኑ አማርኛውን ተፍሲር ጠየቀን። ቁራኑን ቅድም እንዳወጣወጣልን አለን። አያችሁ ሙስሊሞች፣ በእነዚህ ነው የምትመሩት፣ በእነኚህ ጭንቅላት ማለት ነው። ያውን ሀኪም ነው፣ የጤና ባለሙያ ነው። አን እንግሊዘኛ አይችልም የሚለውን ና ጭንቅላት የለውም የምትለውንም ትሆና አንተ በጣም ር ነገር መረዳት የምችል ሰው ነህ። ስም ታጠፋ ይሆናል፣ ይታሰር፣ ይገደል፣ ሸሪያ ጂሃድ እያልክ ታውጅ ይሆናል። ያን ስላልክ ግን እውነትን ቀብራት ታስቀራት። ጂሃድ ማወጅ ካለብህ ማለት ነው ሙፈሲሮችና ቁርአንህ አላህ ላይ የአምስት ዓመትና የስድስት የሰባት የሶስት ዓመትን ህጻን ወሲብ አድርጎ መፍታት ይቻላል የሚለው ቁርአን ላይ ቁርአኑ ምን ይላል? ሲጀምር ጉራና ሲጀምር ቁርአኑ ሱረት ጠላቅ ይባላል። ጠለቅ ማለት ፍቺ ማለት ነው። የፍቺ ምዕራፍ ማለት ነው። ሶ ስለ መፍታት የሚያወራ ነው። መፍታትን ሃላል ያደረገ መጽሐፍ ቁራን ነው። ስለ መፍታት ሚፈታትም ደግሞ ወሲብ አድርጓት ነው። እነዚያም ከሴቶቻችሁ ከአደፍ ያቋረጡ በኢዳቸው ህግ ብትጠራጠሩ፣ ሶስት ወር ነው ስንት ወር ነው? ሶስት ወር ነው። ምን ብትሉ ከኢዳቸው ብትጠራጠሩ ኢዳቸው ስንት ወር ነው? ሶስት ወር ነው። እነዚያም ገና አደፍን ያላዩ ልብ በሉ፣ ይሄ ነው ዋናው ትሪኳ፣ ያኛው ይውላችሁ። እነዚያ ከሴቶቻችሁ ከአደፍ ያቋረጡ which means menopause የደረሱ ማለት ነው period ማየት ያቆሙ ማለት ነው እድሜያቸው የገፋ ማለት ነው። ሜቢ ከአርባ ምናምን ዓመት በኋላ ማለት ነው እነኚን እቶችና ፔሬድ ማየት ያቆሙ እቶችና ፔሬድ ማይት ያቆሙ እነኚን ወሲብ አድርገ ስትፈታ ስንታ ስንት ወር ጠብቅ ይላል። ሶስት ወራ አህል ጠብቅና ፍታቸው ቁርአናን አንዴላ ሳይ ቁርአን ከቁርአና ክርስቲያን አንድ የራሴን ላሳድግ። ኦኬ ኦኬ። የራሳቸው ቁርአን ተፍሲር ምን ይላል? ያው የቁርአን ተፍሲራቸው የታላቁን ቁርአን መልእክተኛ የአማርኛ ትርጉሙስ ምን ብሎ ነው ያስቀምጠው? እነኚህ ቲክቶክ ላይ ያሉት እንደሚሸመጠጡት ነው ያስቀምጠው? ምን ብሎ ነው ያስቀምጠው የሚለውን እንመለከተዋለን ማለት ነው። ሱረት ተሪ ምን ምን ብሎ ነው ያስቀመጠው? ይታያል። አ ይታያል። ይታያል። እሺ፣ እነዚያም ከሴቶቻችሁ ከአደፍ ወይም ከወር አበባ ያቋረጡ በኢዳቸው ሕግ ብትጠራጠሩ ኢዳቸው ሶስት ወር ነው። ስንት ወር ነው? ሶስት ወር ነው። ምናቸው? ኢዳቸው ሶስት ወር ነው። ልብ በሉ ከአደፍ ያቋረጡት ሂዳቸው ስንት ነው ሶስት ወር እነዚያም ገና አደፍን ያላዩት ሴቶች አደፍ ማለት ፔሬድ ማለት ነው የወር አበባ ያላዩ ሴቶች ኦኬ በኢዳቸው ኢዳቸው እንደዚህ ነው ስንት ሶስት ወር ማለት ነው ስለዚህ ቁርአኑ ክፍል ይሄን ነው የሚነግረን አደፍ ያላዩ ፔሬድ ያላዩ ፔሬድ አንድ ሴት መቼ ነው የምታየው የሶስት የአራት የአምስት የአስር የሰባት አመት ሊሆን ይችላል ይህንን ሲፈስረው ምን ይላል? ከፍቺ ምዕራፍ አራተኛው አንቀጽ የወረደበት ምክንያት አለ። በአልበቀራ 222 አይ ቲንክ 228ኛው ለማለት ነው። ቁጥር ላይ ያለው አንቀጽ ሲወርድ፣ ሐሊድ ቢን ዑመር ቢን አልጁማ ቢን ቀያይስ አል አንሳሪ የተባለ ሷቢ ለነብዩ አለ። ኦኬ የወራ አበባ የማታይ አሮጊት ምን የወራ አበባ የማታይ አሮጊት ይታያል በደንብ አይደለ? ያ ይታያል፣ ፍይ ይታያል። የወራ አበባ የማታይ አሮጊት የወራ አበባ ያላየች ህፃን ሉክ የወራ አበባ ያላየች ምን ህፃን እና እርጉዝ ሴቶች እንደዚህ ሲሆን ነው። እንዴት ሲሆን ነው ኢዳን የምትቆጥረው? ብሎ ይጠይቃል። እንዴት ነው ማማ፣ አሮጊ ሴት ቀደም እንዳሳየኋችሁ፣ እዛ ቁራኑ ላይ እንደሚለው ሚኖፖስ የደረሱት ማለት ነው። ሁለተኛዎቹ ደግሞ ምንድን ነው ህፃን የወር አበባ ያላየች የወር አበባ ያላየች ህፃን ልጅ በዚህ ህግ አልተጠቃለሉም እየተባለ በመዲና ሴቶች ዘንድ እየተወራ ነው ብሎ ሲጠይቃቸው ነው ይህ አንቀጽ የወረደው። አንቀጽ የወረደው በዚህ ምክንያት ነው። እኔ አይደለም የሚያልኩ የአንተ ቁራን ነው የሚለው። ስለዚህ ይሄ ቁራን ክፍል የወረደው ለምንድነው? እሱ ህፃን ልጅን አግብታችሁ ወሲም አድርጋችሁ ለመፍታት ካሰባችሁ ሶስት ወር ያህል ጠብቁ አሮጊትም ከሆነች ያገባችኋት ስትፈቷት ሶስት ወር ጠብቁ እጂ ፔሬድ ማየት ያቆመችም ከሆነ እርግዝና ባለቤት ከሆነች ደግሞ እስክትወልድ ድረስ ጠብቁ ስለዚህ እስልምና ምንን እየፈቀደ ነው ማለት ነው ህፃን ልጅን ፔሪድ ማየት ያልጀመረችን የአራት የአምስት የስድስት የሰባት የስምንት ይህንን ደግሞ ነቢዩን ይከተላሉ፣ ሱናውን ስለሚከተሉ በስድስት አመት ልጅ የ54 ዓመት ያገባ ነው ይበሉ። ጋፑን በ15 አመት የ6 አመት ህፃን ልጅ ቢያገባ እንኳን ሜቢ እንደሱ ራሱ ጤናማ አይደለም። ታጠጋጉት ይሆን የ54 አመት ሽማግሌ የ6 አመት ህፃን ልጅ እና ቁርአኑ በግልጽ የሚነግረን ይህንን ነው። ሜቢ ነሰሪ ከሆነ ከእንትኖቹንም ላሳያችሁ እችላለሁኝ። እያንዳንዱ ይሄንን ቢ ቆይስ ሲነሱ ከገቡ እነሱን እናስገባቸውና ራሴን መክፈት ስለምችል ዛሬ ኔትወርክ ግን ትንሽ ደከም ያለ። ዶክተር ነው ይሄ ልጅ፣ የሙስሊሞች ዶክተር ነው። እንግሊዘኛ አይችልም አማርኛ ጠየቀን፣ ቁራሉ የአማርኛውን ተፍሲር ጠየቀን። ቁራኑ ቅድም እንዳወጣወጣልን አለን። አያችሁ ሙስሊሞች በእነዚህ ነው የምትመሩት፣ በነኚህ ጭንቅላት ማለት ነው። ያውን ሐኪም ነው፣ የጤና ባለሙያ ነው። አይ አንተ እንግሊዘኛ አይችልም የሚለውን ተውና፣ ማን ጭንቅላት የለውም የምትለውን ተውና፣ አንተ በጣም ምሁር ነገር መረዳት የምችል ሰው ነህ። ልሰድብ አልፈልግም። እንግሊዘኛ መናገር አለመናገር ሳይሆን እኔ አማርኛ ትርጉሙን እንድታረጋግጥ የፈለኩት እኮ ኮመኔ የተግባባንበትን እዩ በግልጽ ምን ይላል? በግልጽ ከግብረ ስጋ ግንኙነት በፊት ከግብረ ስጋ ግንኙነት በፊት ምን መፋታት እንደሚቻል በዚህም መልኩ የተፈታች ሴት ይዳ መቁጠር ኦኬ፣ እንደሌለባት ነው። ይዳ ቆጥረ ምን ይሆነሽ እኮ አማርኛ እኮ ቅድም ካነበብከው እኮ በምን ይለያለሽ? አያችሁ፣ ለስልምናችሁ ሙስሊሞች እንደዚህ ናቸው። ይሄ አሁን ሐኪም ነው በመሰረቱ ወንድሞች እህቶቼ፣ ይሄ ሐኪም ነው። ሐኪሙ እንደዚህ ካልቻለ ምንድን ነው አይደለም? ቅድም አሁን በስርዓት እኮ አውጥታል እኮ አሁን ማውጣት የከበደ ለምንድን ነው? አይ አለስርዓት አላወጣሁም እኮ፣ አሁንም በስርዓት ነው ያወጣሁት። አይ በስርዓት ደግሞ እንደዚህ አይነት ነገር ለምን አታመጣም? ቅድሙ ላይ እዚሁ ቁራልን ያወረድኩልህ። ይሄ ዶክተር ነው። የሙስሊሞች ጭንቅላት ይሁ በደንብ ተማሩበት። ዶክተሩ ምን እያለን ነው? ይህኛው ኢዳ የሚቆጠርበትን አሳየው። ኢዳ የሚቆጠርበት ምክንያት ምንድን ነው? ይኸው፣ ምን አንደኛው አይቷ፣ የወር አበባ የማታይ አሮጊት፣ የወር አበባ የማጣ አሮጊት የወር አበባ ያላየች ህፃን ያው የወር አበባ ያላየች ህፃን ለነኚህ ሶስት ወር ኢዳ ተቆጠረ ኢዳ የተቆጠረው ለምንድን ነው ግንኙነት ስላደረጋቸው በተቃራኒው ግን እዚህ ጋር ይመጣና ግንኙነት ካላደረገ ሱረቱ አላዘብ 249 ሲያስቀምጥ ደግሞ አስባቡን ያስቀምጣል ያው አስባባቸውን ሙሉ ሲዘረዝር ምን ይላል ያው በግልጽ ከግብረ ስጋ ግንኙነት በፊት መፍታት እንደሚቻል በዚህም መልኩ የተፈታችሁ ሴት ደግሞ ኦኬ፣ የተፈታችሁ ኢዳ መቆጠር እንደሌለበት ይሄ ዶክተር ግን ይሄን አይረዳም። አሁንም አሁንም አልገባው ኢብን አባስ ልጅ ከበተር ለጃለሊን ቁርጦ ማንኛው እንግሊዝኛ ይደኛል ትችላለህ ስላልክ ደስ ያለ ክፈት፣ ኢትስ ኦኬ። ግን እኔ ብዙ አልተረዳውትም፣ የሚያቅሰው ጠይቄ እረዳለሁ። ዋናው ሰው ያልተረዳው እንዲረዳ ነው አላማ። አይ ችግር የለውም። ከስር ሙባረክ ብትረዳ ደስ ይለናል። ፍራንክሊ ስፒኪንግ ተረታል፣ አልተረዳም። ጄጅ ማድረግ አንችልም እኛ፣ ምክንያቱም እኛ ፈጣሪ ወይንም ጠንቋይ አይደለንም። የአንተን እውቀት ጤና ባለሙያ ነኝ ብለሃል። እንደ ጤና ባለሙያነት ይህንን ካልተረዳኸው አሁን ቻሌንጅ አድርገና እንድትረዳው አድርጋለሁ። ቁርአን ይጋጫል። የሚጋጨው ምንድን ነው እሱ? አንደኛው ጋር ኢዳ ቁጠሩ ይላል፣ አንደኛው ጋር ኢዳ ትቁጠሩ ይላል። ቁርአንህ ይጋጫል። አስማማልኝ፣ ክፈትልኝ ክርስቲያን። አሁን ለራስህ ስትል ይገባሃል። ቁርአን ይጋጫል። አንደኛው ጋር ኢዳ ቁጠሩ ይላል፣ አንደኛው ጋር ግን ኢዳ ትቁጠሩ ይላል ይህንን የቁርአንን ግጭት አስማማልኝ። ቁርአን እየተጋጨ ነው። አላ ይጋጫል። አስማማልኝ ሁለቱን ክፍል። አንደኛው ላይ ቁጠሩ ይላል፣ አንደኛው ላይ አትቁጠሩ ይላል። ያው ቅድም እንዳስረዳኝ አንተ ኖ ነው እንዳስረዳው አይደለም እኔ እንዳስረዳው አይደለም እኔ እንዳስረዳው ቁጠሩ ከላይ አይደለም እኔ የተረጎምኩት ትክክል አይደለም። አልገባህም። ቁርአኑ ይጋጫል። አስማማልኝ እንዳንተ የእኔን ትርጉም እንዳትጠቀም፣ ምክንያቱም የእኔ ትርጉም ትክክል አይደለም። የአንተን ትርጉም ተጠቀምና ቁርን ግጭት አለበት። አንደኛው ጋር ኢዳ ሶስት ወርቅ ቁጠሩ ይላል፣ አንደኛው ጋር ኢዳ መቆጠሩት የላችሁም ይላል። ቁራን ይጋጫል። አላ ለምንድ ነው የሚጋጨው ከራሱ ንግግር ጋር አይጋጭም ሚል ይባና ሲያስረዳ ቁርአን ይጋጫል እኔ እኔ ብዙ እውቀት የለኝም እስቲ የሚያቅሰው ካለ መጥቶ ያስረዳ እንደሚጋጭ ግራ መንከር አንደኛው ጋር ይዳቁጠሩ ይላል አንደኛው ጋር ተቁጠሩ ይላል ያው ቁርአን ቁርአን መማር ተፍሲር ማወቅ ያስፈልጋል ቁርአን ይጋጭ ነው ተፍሲር አልጠየኩም ቁርአን ይጋጫል አላህ ስትረዳው ይሆናል የተጋጨብህ አንብብና አስረዳኝ ን አንብብና አንደኛው ጋ ኢዳ ቁጠሩ ይላል ሶስት ወር አንደኛው ጋር ደግሞ ኢዳ ቆጠሩ ይላል። አላህ ምን ሆኖ ነው እንደዚህ አይነት ትዕዛዝ የሚሰጠው? ኢዳ ቁጠሩ የሚለው የትኛው ላይ ስረት ጣለቅ አራት ላይ የፍቺ ምዕራፍ አያ አራት ላይ ኢዳ ሶስት ወር ቁጠሩ ይላል። ሱረት አላዛብ 49 ላይ ደግሞ ኢዳም ቁጥር የለም ይላል። በደንብ ታዘቡ። አትሊስ ከ2300 ሰው ውስጥ 300 የምትሆኑት ሙስሊሞች ናችሁ። ይሄ ዶክተር ነው፣ የጤና ባለሙያ ነው። እንደውም ሰፊ ማብራሪያ ጠብቀን ነበረ። ስለ ሕፃናት ጋብቻ ጥቅምን ያስረዳናል ብለን፣ እስልምና እንዲህ ነው፣ ሙስሊሞች እንዲህ ናቸው ዘሆል ዶክተሩ እንደዚህ ከሆነ ከስር ያላችሁትንም። በደንብ ታዘቡ። እስልምናውስ ምን ትሰራላችሁ? አሁን አንቺ በዚህ መንገድ መተርጎምሽ፣ ጥሩ ፖለቲከኛ ቋንቋ ተናጋሪ ነህ። ለምን ስልጣን አይሰጡም? ምን መጅሊስ ላይ ነው፣ መስጊድ ክፈቱልኝ። አንድ መስጊድን ለምን አናዋጣን? አንድ መስጊድ አንከፍትም ለምን? እዛው ቄሶቹ ጋር ነው እንጂ እንደዚህ ሰው አጣም ማቅረብ የምችል ከሆነ ጥሩ ነው። አሁን አንተ የተረዳውን ያክል መናገር ጥሩ ነው ወደ እስልምና እንድትመጣ ይገፋፋል። ያላወቅኸውን ነገር እንደዚህ የተጋጫብህን ነገር መጠየቅ ጥሩ ነው። ሌላ የሚያቅ ሰው ከኔ የተሻለ ሰው መጥቶ እንዲያስረዳ ደግሞ በሩን ብከፍት ጥሩ ነው።